በሰማይ የምትኖር አባታችን ሆይ፣ በዚህ ምሽት አንተን እናመሰግናለን። ክብር ምስጋና ላንተ ይሁን። በዚህ ሰዓት ቃልን እናጠና። እግዚአብሔር አምላኬ ሆይ፣ ይህን እድል ስላመቻችልን እናመሰግናለን። እግዚአብሔር አምላኬ ሆይ፣ በጥናታችን አንተ ከኛ ጋር እንድትሆን እንድታስተምረን፣ አቅምና ጉልበት እንድትሆነን በኢየሱስ ክርስቶስ እንጸልያለሁ። የአንተ የበረከት እጆች በእኛ ላይ ይሁኑ። መንፈስ ቅዱስ ያስተምረን። እግዚአብሔር አምላክ ሆይ ያላወቅነውን እንድናውቅ እንድትረዳን፣ አውቀን በተግባር ማዋል እንድንችል እንድትረዳን በኢየሱስ እንጸልያለሁ። ሁሉንም እንደ ፈቃድ ያደርግ በጌታ በኢየሱስ እግዚአብሔርን እጅግ አድርጌ አመሰግናለሁ። የአስራ ሦስተኛው ሰንበት ትምህርት ወይም የዚህ ኳርተር የመጨረሻው ክፍል ነው እያጠናን የነበር ነው። ባለፈው ማክሰኛውም ይህንን ነው ስናጠና የነበር ነው። ዛሬ ደግሞ ቀሪውን ክፍል እናጠናለን። እንግዲህ ፍቅር የሕግ ፍጻሜ ነው በሚል ርዕስ ነው ስናጠና የነበር ነው። መታሰቢያ ጥቅስ የሚገኘውም ሮሜ ምዕራፍ 13 ከቁጥር 8 ላይ ነው። እንዲህ ይላል፣ እርስ በእርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፤ ሌላውን የሚወድ ሕግን ፈጽሞታልና የሚል ርዕስ ተሰጥቶታል። መግቢያ ጥቅስ በዚህ ሀሳብ ውስጥ ሆነን ነው የምንሄደው ማለት ነው ፍቅር የሕግ ፍጻሜ ነው በሚል ርዕስ ማለት ነው እና እዚህ ውስጥ እንግዲህ የፍቅር ሕግ ምን እንደሆነ ሕጉ ቅዱስና ጻድቅ በጎም መሆኑን ከዛ በኋላ ደግሞ ሕግና ጸጋ ምን እንደሆነ ባለፉት ትምህርቶች አይናል። ዛሬ እንግዲህ ሮቡ ክፍል ላይ የምንመለከተው ፍቅር የሕግ ፍጻሜ ነው ይላል። ፍቅር የሕግ ፍጻሜ ነው የሚል ርዕስ ነው ያለው እና እ በዚህ ሀሳብ ላይ ሀሳብ እንድናንሸራሽርበት ፈልጋለሁ። ያዕቆብ መጽሐፍ ምዕራፍ ሁለት ከቁጥር ስምንት ላይ ባለእንጀራን እንደ ራስ ውደድ የሚለውን የንግስና ሕግ ብትጠብቅ መልካም ታደርጋለህ ይላልና። ሕግና ፍቅር ምንድን ናቸው? ፍቅር የህግ ፍጻሜ ነው ሲል ምን ማለቱ ነው? በዚህ ዙሪያ ሀሳብ እንድትፈጡበት እድል እሰጣለሁ። በፍቅርና በሕግ መካከል ያለው ግንኙነት ለምን አስፈላጊ ሆነ የሚለውን እንድናይ ፈልጋለሁና ህግ የፍቅር የህግ ፍጻሜ ነው ስል ምን ማለቱ ነው? ህግና ፍቅር እንዴት ያለ ግንኙነት አላቸው? የሚለውን ሀሳብ እስኪ እንድታነሱ ሀሳብ ለእናንተ እሰጣለሁ። ፍቅር የሕግ ፍጻሜ ነው ስል ምን ማለቱ ነው? ፍቅር የሕግ ፍጻሜ ነው ስንል ምን ማለቱ ነው ወይም ምን ማለት ነው? ሐሳብ እንድሰጡበት በፍቅርና በሕግ መካከል ያለ ግንኙነት ግንኙነት ምንድን ነው? በፍቅርና በሕግ መካከል ያለው ግንኙነት ምንድን ነው? ሰላም ነው። ታሪ እስከ እንደምን እንደምናችሁ? ታቂ እግዚአብሔር ይመስገን። ሰላም እግዚአብሔር ይመስገን። ያው አርፍደን አርጅ ያለ መሰለኝ። እኔ ነኝ እናንተ ለሳት አልተጀመረም አርፍደን ነው። ኦኬ እሺ። ያው ፍቅር የህግ ፍጻሜ ነው። የህግ ፍጻሜ ሊሆን ይችላል። እንዴት ነው ሀሳቡ የምለው? ስንመለከት እግዚአብሔር ፍቅር ነው። እግዚአብሔር ትዕዛዛትን ሁሉ በፍቅር እንዳንጠላጠለው እንመለከታለን፤ እና በፍቅር ስንኖር ህግን እንፈጽማለን ማለት ነው ለምሳሌ ሰው እግዚአብሔር ያዘዛቸውን ትእዛዛቶች ሁሉ መፈጸም የምንችለው በእግዚአብሔር ፍቅር ስንኖር ነው። በፍቅር ስንኖር እነኚህ ትእዛዛት በህይወታችን የሚከናወኑ ሂደቶች ናቸው እና ስለዛ ነው ፍቅር የህግ ፍጻሜ የሆነው ማለት እና እግዚአብሔርን የምንወድ ካሆንን ባልንጆቻችንን እንደ ራሳችን የምንወድ ካሆንን አጠቃላይ ፍቅር ካለን የእግዚአብሔር ፍቅር በውስጣችን ካለን እነኚህ እግዚአብሔር የሰጣቸው ትእዛዛቶች ሁሉ በእኛ ውስጥ የሚከናወኑ ሂደቶች ናቸው ማለት ነው። አሁን ለምሳሌ በዚህ ይሄ ትእዛዝ ይሄኛው ብለን እንትን የምንለው ነገር አይኖርም። በፍቅር ውስጥ ስንሆን ሁሉንም ነገር የማከናወን ሂደት ውስጥ እንሆናለን ማለት ነው እና የፍቅር መገለጫ ነው ትእዛዝ ማለት ነው። ፍቅር የምንጸባረቅበት መንገድ ነው። ፍቅር ካለን እውነተኛ ፍቅር ካለን እነኚህን ሕግን ወደ ማፍረስ አንሄድም። ባልንጀሮቻችን ወዳጆቻችን እንደራሳችን የምንወድ ከሆነ ለማግደል አናስብም። ሕጉ አትግደል ይላል እና እግዚአብሔር ትእዛዛት አታመንዝር ይላል እና አትስረቅ ይላል የምንወዳቸው ከሆነ በሌሎች ላይ እንደዚህ አይነት ነገሮችን ልንፈጽም አናስብ። ፍቅሩ አይሰጠንም ማለት ነው። እግዚአብሔርን የምንወድ ከሆንን ደግሞ ወደ ሌሎች አማልክት እንደማንሄድ እንመለከታለንና፣ ስለዚህ ፍቅር የሕግ ሁሉ ፍጻሜ ነውና በፍቅር ስኖር ሕግን እንፈጽማለን ማለት ነው። እግዚአብሔር አብዝተው ይባርክ። ወንድሜ ምዝጌ ተባረክ። እስኪ ሌሎች በዚህ ዙሪያ ሀሳብ እንድታነሱ እድል ሰጣችኋለሁ። እሺ ማኑኤል። እሺ አመሰግናለሁ። እንደምን አመሻችሁላችሁ። እግዚአብሔር ይመስገን። ድምፅህን ትንሽ ከፍ ብታደርግ። ኦኬ፣ አይሰማም። ይሰማል። ኦኬ፣ ወንድሜ ከአሁን ከእኔ በፊት አብሮ በደንብ አብራርቶታል ብዬ አስባለሁኝ። ፍቅርና ህግን ምን አገናኘው? ምንድነው የሚያዛምዳቸው የሚሉን በምነብግ ጊዜ አይ ቲንክ በአስራ ሁለተኛው ሰምንት ትምህርት ነው መሰለኝ አይደል? ሁለቱ ታላላቅ ትእዛዛት በመል ስር ላይ ብዙ ነገር አይተን ነበር። እና አሁን ወንድሜ ሲያነሳ ነበር ፍቅር በህግ ውስጥ ተካቷል ብዬ አስባለሁ። ማለት እ በምረዳው ልክ እንዴት ነው ወንድሜን ብሎታል። አንድ የሕግ አዋቂ ፈሪሳዊ ነው መሰለኝ ክርስቶስ መጥቶ አንድ ነገር ጠየቀው አይደለ? ታላቂቱ ትእዛዝ የትኛዋ ናት ከህግ ብሎ ባወራው ጊዜ ኢየሱስ ምን ነበር ያለው? ሁለት ነገሮችን አወራ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም አሳቢ እግዚአብሔር አምላክን ውደድ። ሁለተኛው ደግሞ ባለንጀረን እንደ ራስ አድርገ ውደድ አለው። እዚህ ለምን ማየት እንችላለን? እግዚአብሔር አምላካችን በፍጹም ልባችን የምንወድ ከሆነ በፍጹም ነፍሳችን የምንወድ ከሆነ ከአንድ እስከ አስር አሉ። አስርቱ ትእዛዛት ላይ ያሉት ህጎች በዛ ውስጥ ይካተታሉ፣ አይደለ ወንድማችንን ወር ደግሞ አጠገባችን ያለውን ሰው ደግሞ የምንወድ ከሆነ መልካሙ ነገር ነው የምናደርግለት። ለሱ ማለት በሱ ላይ በሚሆኑ መጥፎ ነገር እናዝናለን፣ በሚሆንለት ደግሞ መልካም ነገር እንደሰታለን እንጂ የወንድማችንን ነገር አንመኝም። ወንድማችንን ልናጠፋ ወር ደግሞ በሱ ለመጥፎ ነገሮች እንዲደርሱ ምንም አይነት ነገር እና ግን ይላል አይደለ መጽሐፍ ቅዱስም አትግደል እንደተባለ ሰምታችኋል፣ እነግርላችኋለሁ ወንድሙን የምጠላ እሱ ምንድን ነው? ምብ ነፍሰ ገዳይ ነ ብ ሰው አጠገባችን ያሉን ሰው የምንወድ አይነት ሰዎች ከሁን ወር ደግሞ እንወዳልን ብለን የምናስብ ሰዎች ከሁንን አጠገባችን ያሉ ሰዎች መልካም ነገር ነው የምናደርገው። እግዚአብሔርንም ደግሞ እንወዳለን የምንል ከሆነ እግዚአብሔርን ትእዛዘት እንጠብቃለን። ሰው ፍቅርና ሕግ በዚህ መልኩ እያያዛል ብዬ አስባለሁ። እንድንኝ እና ሌሎችን ማሳቢ ይጨምራሉ ብዬ አስባለሁ። አመሰግናለሁ። እግዚአብሔር አብዝቶ ይባርክ። ወንድሜ ኢማኑኤል ተባረክ። ሌሎች እስኪ ሀሳብ እንድትሰጡበት እድል እሰጣለሁ። ሚዩት እያነሳችሁ። እሺ በተለይ ከዚህ ጋር አያይዛችሁ እንድትመልሱ የምፈልገው ከሁሉም በላይ እርስ በርሳችሁ ተዋደዱ ይላል እና በተለይ ያዕቆብ ምዕራፍ ሁለት ከቁጥር አስራ ሁለት ላይ ነፃ በሆነው ህግ ሊፈርድባችሁ እንዳላችሁ ተናገርና ተናገሩና አደረጉ ይላል። ህግና ነፃነት እንዴት ይገናኛሉ? እና ነፃነት የሚሰጥ ህግ አለ ወይ? ነፃነት የሚሰጥ ህግ አለ ወይ የሚለውንም እንድታነሱ ፈልጋለሁ። ህግና ነፃነት እንዴት ይገናኛል? ቅድም ስናይ የነበር ነው። ህግና ፍቅር እንዴት አብሮ የሚሄዱ ነገሮች ናቸው? ምን አይነት ግንኙነት አላቸው? የሚለውን ነው እያየን ያለ ነው እና ከዚህ ጋር አያይዛችሁ ህግና ነፃነት እንዴት አብሮ የሚሄዱ ነገሮች ናቸው? ነፃነት የሚሰጥ ህግ አለ ወይ? የሚለውን ነገር ከዚህ ጋር አያይዛችሁ እንድታነሱ እድል ሰጣችኋለሁ

በእርግጥ ህግ እያለን ነጻነት እኖራለሁ ለምለው ጥያቄ እግዚአብሔር አሁንም ብሆን ለሁላችንም ነጻነት ሰጥቶናል። እግዚአብሔር ደግሞ ፍቅሩ ህጉ ደግሞ የፍቅር ህግ ነው። የሆነ በቃ የሆነ የሚጫን አይደለም። እግዚአብሔር በፍቅር አድርጎታል ኤርምያስ ላይ የምናገር ሀሳብ አለ። እግዚአብሔር ህጉን በልቦናችን እንደሚያኖር እና በልባችን በማኖር በፍቅሩ ውስጥ ሆነን በሱ ፍቅር የተጣመርን ሆነን ህጉን እንድናካውን እግዚአብሔር ይፈልጋል። ያም ማለት ደግሞ በነፃነት እንድናደርግ ማለት፣ ያም የራሳችን ምርጫ ማለት ነው። እግዚአብሔር መቼም ቢሆን ምርጫችንን አይነስ ምርጫችንን አይናፍግም። እግዚአብሔር አሁንም ቢሆን ለዘላለም ምርጫችንን አይናፍግም። እኛም እግዚአብሔርን ምርጫ ካደረግን እሱን እንድናደርግ እሱ ህይወት ስለሆነ መንገድ ስለሆነ እውነት ስለሆነ ማለት ነው እናደርጋለን። እሱን ምርጫ ካላደረግን ደግሞ እኔን ማድረግ አለባችሁ ብሎ አያስገደደንም። ህጉም እኮ ዛሬ ላይ የሚያደርገው ነገር ብኖር የእግዚአብሔር ህግ አንተ ኃጢአተኛ ነህ ወደ ክርስቶስ ሄድ፣ ክርስቶስን ተገናኘ ነው ያለ ማስታወት ነው እግዚአብሔር ህግ ሕግን ስንመለከት ስናጠና ይሄ ማለት ምንድን ነው የሚያሳየው? ሕግ ለምሳሌ ሕግ ባይኖር ኃጢአት አይኖርም ነበር። ኃጢአት ምን እንደሆነ አናውቅም ነበር። ቃሉ እንደምናገረም ማለት ነው አትመኝ የሚለው በእግዚአብሔር ቃል ውስጥ ያለውን ምኞት ምን አናውቅም ነበር፣ ይሄ ሕግ ባይኖር ማለት ነው። ስለዚህ ሕጉ ራሱ ኃጢአት ከኃጢአት እንድንሸሽ ማለት የሚያደርግ ነው ኃጢአት ነው። ይሄን አታድርግ ነው የምለው። ስለዚህ ኃጢአት ውስጥ ከወደቅንም ወደዛ ሄድ፣ ስለዚህ ቆሽሻልና ወደ ክርስቶስ የሚመራን መንገድ እንደሆነ እንመለከታለና ስለዚህ እግዚአብሔር ደግሞ ምርጫችንን መቼም እንደማይነሳ ልናቅ ያስፈልገናል። እግዚአብሔር ይርዳን፣ አሜን። እግዚአብሔር ይባርክ። ወንድማችን ምስጌ፣ እስኪ ሌሎች ወንድማችን ተረፈ ሀሳብ አለ። እሺ ሌላ ሀሳብ የሚጨምር ካለ እድል እሰጣለሁ። የእግዚአብሔር ሕግና የእግዚአብሔር ፍቅር እንዲሁም የእግዚአብሔር ሕግና ነጻነት እነዚህ እንዴት አብሮ ይሄዳሉ ለእኛ ሊያስተምሩ የፈለጉት ነገር ምንድን ነው የሚለውን ነው ሀሳብ እያነሳን ያለነው እና ሚውት እያነሳችሁ ሀሳብ እንዲሰጡበት እድል እሰጣለሁ። ኢማ እያወራ ነው። ምናልባት ድምጽ ስለወራ እየተሰማ ኦኬ። አይ ፐርሚሽን ነው። እሺ ልቀጥል ትችላለሽ። ኦኬ እሺ ህግና ነጻነት ምን አገናኘዋል ማለት ህግ እያለ ነፃነት አለ ወይ አክቹዋሊ ኖርማል በምናውቀው ሎጂካል ማለት የሚሄድ ነገር አለ ማለት ህግ ካለ ምን አለ የሆነ ሪስትሪክሽን አለ ማለት ባውንዴር አለ ማለት ነው ሶ ህግ እስካለ ድረስ የሆነ የሚጭቁን ነገር እንዳለ ነው የምናውቀው ኖርማል በአለማዊ ነገር ስናይ እና የእግዚአብሔር ህግ ግን እንደዛ አይደለም ማለት የእግዚአብሔር ህግ ከአለማዊ ነገር ነፃነት እንድናገኝ ነው የሚያደርገን ምን ማለት ነው ከዓለማዊ አጣት ከስጋ ምኞት ነፃ እንድንሆን ያደርጋል። ዊች ሚንስ ለምሳሌ ብዙ እግዚአብሔርን ህግጋት የማያውቁ ወይም ደግሞ ስለ እግዚአብሔርም እግዚአብሔርንም የማያውቁ ብዙ ሰዎች አሉ በዓለም ላይ። ሶ በተለያየ አይነት የአጣት ስርዓት ውስጥ ወደቁ ማለት ነው። የእግዚአብሔር ቃል ግን እንላል አትግደላል፣ አታመዝላል፣ አትስረቅላል ያሉትን ህጎች እናቃናል የተጻፉትንም ያልተጻፉትንም እና ከዓለማዊው ወር ደግሞ ከአጣት ነፃ እንድናወጣ ማለት ነፃ እንድንወጣ ነው የሚያደርገው የእግዚአብሔር ህግ። የዓለም ግን አብዛኛው የጭቆናም ሊሆን ይችላል ምናምን የእግዚአብሔር ህግ ግን ከማይሆነው ወር ደግሞ ከጨለማው አለም ወደ ብራ እንድንሄድ ጋይድ የሚያደርግ እንጂ የሚጭቁንን አይደለም። ብኩዝ አለም ላይ ያለው ወር ደግሞ አለማዊ የስጋ ምኞት ነው የሚጭቁንን